በእኔ ላይ ነው ሩታን የሚያስረገዛት ብዙ መረጃዎች አሉኝ። ታጅራ ላይ በጣም ብዙ ያሳለፍናቸው ነገሮች አሉና፣ ሶስተኛዋ እንግዲህ ብቅ ብላለች። የአብርሽ ፍቅረኛ ነኝ ደግሞ በጣም ብዙ ነገር አብረን አሳልፈናል፣ በጣም ብዙ መረጃዎች አሉኝ እጄ ላይ፣ እጅግ በጣም ብዙ ነገር አርጎኛል እንግዲህ አብርሽ በጣም ጎርቶኛል፣ ብላ አንድ ሴት ደግሞ ብቅ ብላለች ማለት ነው። እጅግ በጣም አነጋጋሪ በሆነ ሁኔታ እንግዲህ እንደምታውቁት በጣም በሚያስቅ ሁኔታ አንዲት ልጅ ደግሞ እንግዲህ ወደ ሚዲያ መታለች ማለት ነው። እችኛዋ ልጅ እንግዲህ ምን ፈልጋ ነው እውነት ነው ይሄ ነገር ወይስ እንዴት ነው ይሄ ነገር የሚለውን በሰፊው እንግዲህ በዚህ ቪዲዮ የምታዩት ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልን። ይሄ ነገር እውነት ነው ወይስ አይደለም የሚለውን እንግዲህ አብረን የምናይ ይሆናል ማለት ነው። እንደምታውቁት እንግዲህ ከዚህ በፊት ያው በጣም ብዙ ነገር ሌሮችን አሳልፈዋል። አብርሽ እችኛዋ ደግሞ ከቡታጅራ እንደዚሁ ተመሳሳይ እንደ ነጻነት አይነት ቪዲዮ ይዛ መጥታለች ማለት ነው። በሚገርም ሁኔታ እንግዲህ አንድ ሶስት ቪዲዮችን ለቃለች እስካሁን ድረስ። ይሄኛው በጣም ቫይራል የወጣ ነው፣ በጣም ብዙ ሰው ጋር የደረሰ ነው። ሁለተኛ ቪዲዮ የለቀቀችው ደግሞ ተመሳሳይ ልክ እንደ ነጻነት ታማ ወይም ደግሞ እራሷ ላይ የሆነ ነገር እርምጃ ለመውሰድ በጣም ተስፋ እንደቆረጠች በአብረሽ በጣም ብዙ ነገሮች እንዳደረጋት ተመሳሳይ በሆነ ቪዲዮ ነው እንግዲህ የመጣች። እጅግ በጣም ብዙ ሰዎች ተገርሞበታል። በተለይ አብረሽ ይህንን ጉዳይ የሚያይ ከሆነ ምን አይነት መልስ እንደሚሰጥ አናውቅም። ከዚህ በፊት እንደምታውቁት እንግዲህ አብርሽ እና ሩት በተጣሉበት ሰዓት ላይ እንግዲህ አብርሽ በጣም ብዙ ሰዎች ሊመጡ ይችላሉ ብሎ ተናግሮ ነበረ። ቃል በቃል ሩታን እንግዲህ በጣም ከሩታ ጋራ ንግግር ሲያረጉ ለምን አመንሻት፣ እሷን እንዴት አመንሻት፣ በተለይ ነጻነትን በቀላሉ እንዴት አመንሻት? ሌሎችም እኮ ሊመጡ ይችላሉ። ከዚህ በፊት እኮ ባለፈው ህይወቴ በጣም ብዙ ነገሮችን አሳልፍ ያለው በጣም ብዙ ሴቶች ጋራ ተዋወቅ ነበረ በጣም ብዙ ሰዎችን ከዛ ውስጥ እንግዲህ አንቺ መረጪ ነው ለትዳሬ አጋር ያረኩሽና፣ እንዴት አንቺ የሰውን ወሬ ወይም ደግሞ የሰውን ሀሳብ ትወስጃለሽ ትቀበያለሽ የሚለውን ነገር በጣም አናዶት ሲያወራ ነበረ። ይህንን በደንብ የምናስታውስ ጉዳይ ነው። እንግዲህ በሚገርም ሁኔታ እሱ እንዳለው አንዲት ሴት ደግሞ ብቅ ብላለች ማለት ነው። ያ ወደ ሚዲያው ስትመጣ ተመሳሳይ ከነጻነት ጋር ምንም አይነት ልዩነት የሌለው ጉዳይ ይዛ ነው የመጣችው። እሷም እንግዲህ እንደምትለው ከሆነ በጣም እንደጎዳት በተለይ አብርሽ ጋራ በጣም ብዙ ነገር እንዳሳለፉ ከዛ በኋላም እንግዲህ ያው ከአብርሽ ጋራ ግንኙነታቸውን ሳያቋርጡ በተለይ አግብቶ ልጅ እስከማስረገዝ ደረጃ ድረስ ሲደርስ ያው አብሮ እንደነበሩ እያወራት እንደነበረ በተለይ እንግዲህ ትዳር ወደ ትዳር እንኳን ሳይገባ አትሊስት ወደ ትዳር እንኳን ሳይገባ የኔን ነገር አልዘጋም ነበረ። በጣም ብዙ ነገሮች እናወራ ነበረ ያንን ነገር ትቶ ወዲያውኑ ወደ ትዳር ገብቶ ነው እኔ ያየሁት፣ እና በጣም ተጎዳው በሱ ምክንያት ብዙ ጫና ደርሶብኛል፣ እጅግ በጣም ችግር ውስጥ ነኝ ብላ እያለቀሰች፣ እቺም እንግዲህ ተመሳሳይ አይነት ቪዲዮ ሰርታ ለቃለች ማለት ነው። እሱ ብቻ አይደለም። የሚገርማችሁ እንግዲህ ከዚህ በፊት ያው አንዱ ልጅ በተለይ ይሄንም እዚሁ ሚዲያ ላይ ልክ ስታወራ፣ አንዱ ልጅ በተለይ ከዚህ በፊት ዩቲዩብ ላይ በደንብ ይታወቅ ነበረ። እና ከአብርሽ ጋራም ሰርቷል የሚባል ነገር አለ። ይሄ ማለት እንዴት ከአብርሽ ጋራ ከዚህ በፊት ሰሩ? እቺ ልጅና አብርሽ ይተዋወቃል ወይም ወደ ማለት ደረጃ ድረስ ደርሰናል ማለት ነው። እጅግ በጣም በሚያሳዝን ሁኔታ ምን አይነት ነገር እየተካሄደ እንደሆነ አናውቅም። ይህ ድራማ ይሁን ቀልድ ይሁን እውነት ይሁን በጭራሽ እንግዲህ በጣም ብዙ ተመልካችም ያዝኑበታል፣ በተለይ አብረሽ ላይ እውነት ከሆነ ደግሞ እጅግ በጣም ያዝኑበታል። ሩታም እንግዲህ ትክክለኛ ውሳኔ ነው ወሰነች እስከ ማለት ደረጃ ድረስ ይደርሳል ማለት ነው። ብዙ ሰው እንግዲህ በጣም ነገሩ በከረረበት ሰዓት ላይ በተለይ እንግዲህ እነ ሩታና አብረሽ በጣም የከረረ ነገር ላይ ያሉ ድጋሚ ሌላ አጀንዳ መምጣቱ ደግሞ እጅግ በጣም አሳሳቢ ሆኗል ማለት ነው። እንግዲህ በዚህ ጉዳይ ላይ አብርሽ ምንም አይነት ነገር አላለም እስካሁን ድረስ፣ እንደዚሁም ሩታም ምንም አይነት መልስም የሆነ ነገርም አልሰጠችም። ምክንያቱም እንግዲህ እንደምታውቁት አብርሽ በጣም ጭንቀት ውስጥ ገብቶ እሷም ሩታም በተለይ በጣም እንግዲህ በጣም ትልቅ ሀዘን ውስጥ ናት ያለችው፣ በአብርሽ ምክንያት እንግዲህ ያንን ነገር ተቋቁማ አልፋ ደግሞ እንግዲህ ቢታረቁ እንኳን ወይም ደግሞ ከታረቁ፣ ይሄ ነገር ይሄ አጀንዳ ደግሞ ድጋሚ ሊያለያያቸው ይችላል ወይ የሚለው ነገር ደግሞ በጣም ብዙ ሰዎችን አሳስቧል። ምክንያቱም እንግዲህ በጣም ዋጋ ከፍሎበታል ይሄንን ትዳር። አሁን ደግሞ ድጋሚ ሌላ አይነት አጀንዳ መነሳቱ ደግሞ ለትዳራቸው በተለይ በጣም ያሳዝናል። እንግዲህ በጣም ብዙ አስተያየት አይቻለሁ። በተለይ ልጅቷ የሰራቸው ቪዲዮ ላይ አብዛኛው ኮመንት ማለት ይቻላል በሚገርም ሁኔታ ለገንዘብ ነው እንደዚህ የምትሆኚ፣ በጭራሽ የውሸት ለቅሶ ነው የምታለቅሺ፣ የአዞ እንባ እያለቀሽ ነው እንጂ እውነታው ይሄ አይደለም፣ በጭራሽ አንቺና አብርሽ ምንም አይነት ግንኙነት የላችሁ ከፊትሽ ያስታውቃል ብሎ በጣም ብዙ ሰው ሲናገር ነበረ። በሁለተኛ ቪዲዮ እንግዲህ ሰውን ን ሞር በጣም ለማሳመን መታለች ማለት ነው። ልክ ተመሳሳይ ነጻነት ላይ እንደሆነ ነገር ነው፣ እሷ ላይ እየሆነ ያለው ነገር ምክንያቱም ልጅቷ ተመሳሳይ አይነት ቪዲዮ ሰርታ ሁለተኛ ቪዲዮ ላይ ደግሞ ሰዎች እያመኗት እንዳልሆነና እሷ እውነት እንዳላት እሷ ጋር ትልቅ እውነት እንዳለ እሷ ጋር ብዙ ሚስጥር እንዳለ እሷ ጋር በጣም ብዙ መረጃዎች እንዳሉ በተለይ የቪዲዮና የፎቶ መረጃዎች እንዳሏት በእጇ እንደያዘች በተለይ የአብረሽን ጉዳይ በዚህ እንግዲህ ቪዲዮ በሚቀጥለው ቪዲዮ በደንብ እናገራለሁ ብላ በትክክል ተናግራለች ማለት ነው። እንግዲህ ይሄ ነገር አሳሳቢ ነው። እውነቱን ለመናገር አንዳንዴ ቀልድም ይመስላል። በዚህ ሁኔታ እንዴት ሰው ሰው ላይ ይጨክናል? ወይም ደግሞ እንደዚህ አይነት አጀንዳ በየጊዜው ቪዲዮ ይዞ መምጣት ምን ማለት ነው? ምንድን ነው ያጠፋ ይሄ ልጅ? ምንድን ነው ያደረጋቸው ብሎ ነው በጣም ብዙ ሰው ያዘነ እንግዲህ እውነት ከሆነ በጣም በጣም የሚያስጠላ ነገር ነው። ውሸት ከሆነ ደግሞ ለምንድን ነው የሰውን ሕይወት መበጥበጥ ያስፈለገው የሚለው ደግሞ በጣም አሳሳቢ ሆነዋል። በተለይ አንዳንድ ዩቲዩብ ቻናሎች ላይ አይቼ ነበረ እጅግ በጣም ሲቃወማት ነበሩ ምክንያቱም እቺ ልጅ እውነት አልያዘችም። ትክክለኛ እውነት እሷ ጋር የለም፣ ምንም አይነት እውነት የለም። ይህንን ነገር የምታደርገው ለዩቲዩብ ገንዘብ ብቻ ነው ወይም ደግሞ ለመታወቅ ብቻ ነው። ያንን ነገር ነው አስባ እየሰራች ያለችው። ግን እሷ የሰውን ትዳር እየበጠበጠች እንደሆነ ምንም መረዳት አልቻለችም። ወይም ደግሞ እሷን የሚያሰሩ ሰዎች ሆን ብሎ ይሄ ነገር እንዲፈጠር ወይም ደግሞ ሩታና አብርሽ እንዲለያዩ መንገድ እየከፈቱ ነው እንጂ በጭራሽ ለነሱ አስቦ ወይም ደግሞ ልጅ ተጎርታ ምናምን እንደዛ አይነት ነገር አይደለም፣ በጭራሽ ልጅቷ ተጎርታ አይደለም። ወደ ዩቲዩብ ራሱ መምጣት አልነበረባትም። ከመጣች ደግሞ አትሊስት ከሱ ጋር አውርታ ሁሉም ነገር ካስተካከለች በኋላ ወይም ደግሞ ካልተስተካከለ መምጣት ትችላለች ወደ ዩቲዩብ ቻናል እንጂ እንዴት እንደዚህ አይነት አይዲያ በዚህ ጊዜ ይዛ ትመጣለች፣ ምን ማለት ነው ብሎ እንግዲህ በጣም ብዙ ሰው ሲነጋገርበት ነበረ። እንግዲህ ውድ የቻናሌ ቤተሰቦች፣ እኛም በጣም ብዙ ነገር ታዘበናል። በተለይ ከቪዲዮ ላይ የታዘብነው ነገር ልጅቷ የመጀመሪያ ቪዲዮ ስትሰራ ስክሪፕት ተሰጥቷት ወይም ደግሞ የሆነ ድርሰት ተሰጥቷት ቆማ የምታነብ ነገር ነው የሚመስለው። ምክንያቱም በመሀል ላይ የሚቆራረጡ ነገሮች አሉ። ልክ እሷ ስትሳሳት የነበረበት ፓርት ላይ እየተቆራረጠ ነበረ ቪዲዮቹ። እሱ ብቻ አይደለም፣ የሚገርማችሁ ስታለቅስ እንኳን የትክክለኛ አይነት ሰው አይደለም ወይም ደግሞ ሀዘኔታ አይታይባትም። ልጅቷ ፊቷን ቶሎ ትሸፍናለች፣ ምክንያቱም እንባ አልመጣ ብሎ በጣም ስትቸገር ነበረ፣ ለማስመሰል እየሞከረች እንደሆነ ለመረዳት ችለናል ማለት ነው። በሁለተኛ ቪዲዮም እንደዚሁ ተመሳሳይ አይነት ነገሮችን ስታረግ ነበረ። ግን እውነታው ምንድን ነው? እውነት ከሆነ ነገር እጅግ በጣም አሳሳቢ ነው። ግን ደግሞ እውነት ካልሆነ ምንድነች ልጅ የምትፈልገው የሚለውን ነገር እንግዲህ በቀጣይ ቪዲዮ ደግሞ በደንብ ተከታትለን ከቻልን እንግዲህ እሷንም አግኝተናት። እንግዲህ ይህንን ነገር አውርተናት። በተለይ በስልክ ነው ማግኘት የምንችለው በዚህ ሰዓት እሷ ያለችው ወደ ቡታጅራ ስለሆነ እሷን ለማግኘት ሞክራለን። ካልተቻለ ደግሞ በአካልም ይሁን ሂደን እናገኛታለን ይህንን ነገር ትክክለኛውን ነገር ወደ ህዝቡ እናመጣለን ማለት ነው። ውሸት የሆነውን ነገር በጭራሽ መቀበል አንችልም። ምክንያቱም ከዚህ በፊት እንደምታውቁት ውሸት የሆነው ነገር የአብርሽን ትዳር ጎድቶታል፣ እየጎዳውን ነው። አሁንም ድረስ በጣም ችግር ውስጥ እንዳለ እናውቃለን። ያን ነገር እንግዲህ ለማስተካከል የቻልነው እንሞክራለን። ካገኘናት በጣም ጥሩ ነው። ይህንም ቪዲዮ እንግዲህ በጣም በጥሩ ሁኔታ አድርገን በሚቀጥለው ቪዲዮ ምንገናኝ ይሆናል።